ሼር ሰብስክራይብ ላይክ ባይ ባይ ቴዲ እንግዲህ የመጀመሪያ ጥያቃችን ያው በልጅነት ኢትዮጵያ ውስጥ እንደተለመደው የምታስተውስ ከሆነ በርካታ ልጆች በልጅነት ምኞትህ ምንድን ነው ሲባል ፓይለት እንላለን ዶክተር እንላለን በኋላ ደግሞ ወይ አይጣጣም ይሆናል እንግዲህ መክሊቱ የሰው ልጅ አንተ የልጅነት ምኞትህ ምን ነበር በአባቴ ፊት ዶክተር ነው ብለው። ከዛ ውጭ ግን ያው ሙዚቀኛ መሆንና ሌላም ተጠራቢ ሀሳብ ነበረኝ ይመስለኛል። አሁን በሙዚቃው ነው የመጀመሪያውን ያገኘት። እንግዲህ ወደ አንተ ስንመጣ እኛ ሀገር በአብዛኛው ዜማ ላይ ውበትሽ፣ ጸጉርሽ፣ ዳልሽ፣ ሄደሽብኝ ምናምን የሚባል ነገር ተለምዷል፣ አሁንም አለ። እንዲህ ዝም ብሎ ጀግኖችን እያወደሱ መስፈን በአብዛኛው አልተለመደም ነበር ከባህላዊ እንትን ውጪ እና በእኛ ዘመን የነበሩትንም ከኛ ዘመን የነበሩትም ከቀዳሚ ኃይለ ስላሴ ጀምሮ ከሚኒሊክ ብዙዎችን አንስታል። ለዛ እንግዲህ ሁላችንም ታንኪው ነው። ሙሉ ግን የእኛን ነው የዘመናችንን ጀግና ኃይሌ ገብረ ስላሴ ነው። ኃይሌ ኃይሌ ብለን ስንዘፍን መጀመሪያ ኃይለን አስፈቅደው ነበር ወይም አስደምጠው ነበር። ካላስደምጥ ነው ምንድነው? እኔ አላስፈቀድኩትም ነበር እና ኮፊያው ስንጫወተው ነበረ ገና አልበሙ ሳይወጣ በፊት ጥሩ ነገር ነበርና ያኔ ይሰማ እንደነበረ ነበር በመሀላችን የነበረ ሰው ይነግረኛል። በኋላ እንግዲህ ከወጣ ወዲህ ቤቱ ግብዣ አድርጎ ሽልማት አድርጎ አመስግኖኛል። ሽልማቱ ምንድነው ስሙ ያለበት የአንገት ሀብል ወርቅ ነበረ እና በጣም ደስ የሚል እንግዲህ ዳኔ ሙዚቃውን ሱጋ ይኖራል? አንድ ጥያቄ መጀመሪያ፣ የስዕል አድናቂ ነህ እንዴ አንተ? አዎ፣ ስዕል እወዳለሁ። ምክንያቱም ይሄን ለምጠይቅ የቻልኩት አዛኝና ሩህሩህ ሁለት መልኳን ይዛ ከቀለማት መሃል ወጣች ሞናሊዛ ይላል እንግዲህ። በሞናሊዛ ላይ ሰዎች በዲያ ቪንቺ ትልቅ ስራ ላይ ፍልስፍና አላቸው። ግማሹ እንደ ስሜት ትሆናለች፣ የተለያየ ነገር ይላል። ስለዚህ ይሄን ያስቀምጥከውና ለዛ ነው የስዕል አድናቂ ነው ወይ ይታሰብ ስዕል ወዳለው ተፈጥሮ በጣም ወዳለው ተፈጥሮን ማየት ወዳለው ያው ያንን ነው የሚቀዳው ሰአሊ ሆነ የኪነ ጥበብ ሰው ሰውየው ራሱ ዋናው ፈጣሪያችን ማለት ነው እግዚአብሔር ራሱ በኪነ ጥበቡ ይባላል ይሄን አለም እንዲያድርጎት ይባላልና የኪነ ጥበብ ሰው ሁሉ ጊዜ ከዛ ውስጥ ነው ያንን የሚያወጣውና ስዕል ወዳለው የሞናሊዛም ስዕል ከስዕልነት ያለፈ በጣም ሰፊ ትርጉም ያለው እና የዚህን ዓለም ቅርጽ የቀየረ አቅም ያለው ነገር ነው። እንደዛ ነው ማለት በጣም ቆንጆ። ሌላ አንደኛ ጥያቄ። ጥጡ ተለቅሞ ካፋር ውብ አድርጎ ፈትሎት ምን ይያል እንዘር ታሽሮት በጊዜ ጥለቱ አማረ በዶርዜ ሸዋተው ተውቦ ተሰፍቶ ጉራጌ ሸጠው መርካቶ ይላል። እንግዲህ እስከ ማሰሪያው ድረስ ከመነሻው ጀምሮ ነው። እነዚህን ቦታዎች የማየት አጋጣሚ ነበረ ወይስ ያው ሰዓት ይሄድ እንዲሁ ታቋለ። በዛ ላይ ደግሞ የመርካቶ ልጅ ላይ እና የተለያየ ሰው በተለያየ በተለያየ ብሔር በተለያየ ቋንቋ በተለያየ ቀለም የሚፈጠረው ራሱ ትልቅ ጥበብ ነው። ለእያንዳንዱ ደግሞ የራሱ አንዱ የሌለው ለአንዱ ይሰጣልና አንድ እንዲፈላለጉ ያደርጋቸዋል። አንድ ሊቅ የተናገሩት አለ በፊት ማውቀው ሰውና ሰው ቆላና አደጋ ነው። ገበያ ደግሞ ንጉሥ ነው፣ ሁሉንም ያገናኛል። እና እዚህ ጋር እነዚህ ሀሳቦች ነው የተገናኙት ይመስለኝ። ለየኔ ጥያቄ ከዚህ ጋር ወጣቱ ቴዲ ወንደላጤው ቴዲ ቀርቷል። እሺ ትዳር መጣ፣ የሚመጣች የሚነገባ፣ ከዛ በኋላ ደግሞ ልጆች ተከተሉ፣ እነ ሚኪ። ሁሉም ይቀየራል። እናማ አባወራ ሆንክ ማለት ነው። የአባወራው ቴዲ ምን ይመስላል? ያው እንግዲህ ለልደቱ ከቄ ቆርሳል ለአመቱ ደግሞ ፈልግታ ቦይ ቆርሳል። እንደዛ ነው። ለፈልነ ያለው ጥያቄ ስለሆነ በደንብ ለመግለጽ አልተመቸ ማለት እሺ፣ ለመግለጽ እንዲመች ላይፍ ሲቀየር ይሄ የአባወራነት ህይወቱን ለምሳሌ አንዳንድ አርቲስት እንግዲህ ይሆንበታል በታል ከላይፍ አንተ ግን ቤትን ማኔጅ ስታደርግ ሌላውን ፓርት ስለፈልግ ነው በተለየኛ ሙያ ውስጥ አለ ገደብ በፈለከው ሰዓት አምሽተ በመስራት በዚህ መንገድ ነበር የምትኖረው። ካገባህ በኋላ ደግሞ ለቤተሰቡ ፕሮግራም መመቸት አለብህ። ያ ትንሽ እስቲ ይስተካከል ቻሌንጅ አረገ ነበረ። ያው በሂደት በሂደት እየመጣ እየመጣ ሄደ እና ትልቅ ደስ የሚል ምዕራፍ ነው የጋብቻ ምዕራፍ ደስ እያለኝ ያው እንግዲህ ሙዚቃይ ነው እየሰራው ያለው። እሺ አንተ የምትመርጠው ሙዚቃ እስኪዘጋጅ ድረስ አንድ ጥያቄ ልጠይቅ። እንግዲህ ያባወራነቱን የወንደላጤነቱን አነሳስተነዋል። ስራ ላይ ያለ ባህሪ ለምሳሌ ስቱዲዮ ውስጥ ይሄን አታድርጉ ይሄን አድርጉ የምትል ልምምር፣ ላይ እንዲህ ብለህ የምትነጫነጭ ይሄ ካልሆነ እምቢ አሻፈረኝ የምትል ወይስ ተስማምተ በነጻነት የምትሰራ ይህን የስራ ባህሪ ብትል። ትልቁ ነጥብ ሙዚቃው በሚፈልገው መጠን መጥቷል ወይ ነው። እዛ ጋር ለመድረስ በስምምነትም አንዳንዴ ደግሞ ባለመግባባትም በግራም በቀኝም ሄደ ያ ነገር መሳካት አለበት። በባህሪው ደግሞ ትንሽ ሊያነጫነጭ ይችላል። ምጥ ያዛት ሴት አፈር አማረኝ ምናምን እኮ አለ አይደል? እና ከዛ ጸባይ ጋር አለ ይመስለኛል ወይ ደግሞ አሁን ቦማ ሊንም እኮ ስታይ አንዳንዴ እስቲ ኮርወሮ ይማታ ነበር አሉ። እኔ እዛ ባልደርስ ትልቁ ነገር ምንም ነገር ፐርሰናል መሆን የለበት ተጨቃጭ ነው ያ ግድግዳ መፍረስ አለበት ተቃቅፈ እንደገና መቀጠል ዋናው ስራው መሳካት አለበት ፍቅር ነው ደሞ ስራውን የሚያሳምር ፍቅር ደግሞ በድንበር አይሰቃይም በቃ በነፃነት እንደ ልብ መጨቃጨቃ በቀደማ አቤል ጳውሎስ ራሱ መጥቶ ስለ አንተ ሲመሰክር ነበረ። እዚህ እንደዚህ እየጠየቅ ነውና አብሮን ነው የሚሰራው እኔ እኔ ብቻ ሬንጀር ልባል እንጂ አብሮን ይሰራል ብሏል። እና ጥሩ ኮሜንት ነው የሰጠልህ ቴዲ ቆይታ። ሰላም በጣም ቆንጆ ነው። መጀመሪያ ግጥም ዜማ የሚሰጠው ለማን? መጀመሪያ የሰጠውት በካሴት ደረጃ ለዳዊት መለስ እና ለዳዊት ጽጌ ነው። እኔ በጣም የሚገርምኝ እንደ ልቤ አልሆን ቅርቶ አሁን ይሄ ቅድም የሰማ ነው። በጣም የሚገርም ዜማ ነው። ዜማው ያንተ ነው አይደለ? አዎ እኔ እኔ ብሆን ለራሴ ነበር ምዘፍ ነው። እንዴት ነው አሁን ብዙ ሙዚቃዎች ሰምተናል። እኔ ራሴ አላቃቸው ነበረ ያንተ መሆናቸው ማወቄ በጣም ደስ ብሎኛል፣ እና የሚያማምሩ ናቸው። እና እንዴት ነው አለመሰሰተ ያለው አለው እንዴት ነው ሲሳካ ነው ደስ የሚል። እንዳልኩ ስትፈጥረውና ሰውየውን ብሎት ቆንጆ ዘፈን ሲሆን ደስ ይላል። ከዛ ውጭ ብዙ ጊዜ ዜማ ስሰራ እንዲህ የስራን እያለ የሚመጣው ነገር የፈለገ በጣም አሪፍም ቢሆን፣ በታማኝነት ነው መስራው ዛጋ ምክንያቱም ለነሱ የሰራው ከሆነ ዘፈኑ ቢያምረኝ እንኳን መውሰድ አደፍርም እና ይሄ ዘፈን እንደውም ከሸዋንዳኝ አልበም የመጀመሪያ አልበሙ ተመርጦ የቀረ ዘፈን ነበር ዋው ለሰው ሰርተህ አንተ የዘፋንካቸው ዘፈኖች አሉ ከአቡጊዳ በፊት የሰራሁት አልበም ላይ ያለው በጠቅላላ ዘፈን ለተለያዩ ዘፋኞች የሰራሁት ሙሉ አልበም ሙሉ አልበም አዎ እሱ አልበም የተለያዩ ድምጻዊያን ድምፅ አለበት አዎ ለምሳሌ ለማን ለማን ነበር የሰራው ለምሳሌ ለ ዳዊት መለሰ፣ ጽጌ ረዳ የሚለው ዘፈን ለሱ ይሰራ ነበር። የወንዜ ትዝታ ለኤፍሬም ታምሮ ነበረ፣ ከነ ድምፁ። ወንዜ ትዝታ አይነት የእሷ ዘፋፈን ዋዘን ድሮ የሚለው ለነዋይ ደበበ ለምሳሌ፣ ከነ ጸባዩ ጸባያቸውን የሚመስል ነገር ነው። ያው በልክ ነው የምትሰራው፣ እያሰብካችሁ ነው። ለምሳሌ የነዋይ ዘፈኖችን አይነት ያሉ ጸባዮች አሉት። ዋ ዘንድሮ ለልቤ ሰው የለኝም እሱ ዘፋፈለ ይላል። ወስ ወስ ያረጋል ፍቅሽ ሰፍ ሰፍ፣ እንደዚህ ነገሮች ናቸው። ሌላ ለተፈራ ነጋሽ ጉድ ሰራሽኝ የሚለው አዎ፣ ደህና ሆይ ልበልሽ እንደሚለው ጉድ ሰራሽኝ አንደኛ። ለፀሐይ ዮሐንስ ደግሞ ጡር ሰርተሽ በፍቅር የሚለው ማለት ነው

ከዛ በኋላ እንግዲህ ዘፈኖች ተሰሩ። የተለያየ ጸባይ ያለው እዛ ላይ እኔም ራሴን ሆኜ የወጣሁት በአቦጊዳ ነው። በፍጹም ነጻነት ራሴ የሆንኩበትና ለሁሉም ነገር ግን በዛ መንገድ ደፍሮ መግባቱ ደግሞ ጥሩ የልምድና እንደና በር መክፈቻ ሆኖኛል።